አርፋ እንድትቀመጥ ማድረግ አለብን። ይሄ ብቻ ነው የሚያዋጣው። አርፋ እንድትቀመጥ አልቻለች እና ወይዘሮ ፊንገር ሾ ከልጇ ጋር ስትደከል ማየት ብቻ ነው የሚመጣው። ቀሪው ቀሪው ዘመን ይሄ ነው። ምክንያቱም አረቄ እየጠጣች ያሳደገቻት ልጅ ጤነኛ ናት ብላችሁ አስባችሁ ከሆነ ዩ ፎርጌት ቤቢ ፎርጌት። አረቄ የሚጠጣ ሰው በጡቱ ያ የተወሰነ ፐርሰንት የልጁ እንትን ላይ ይሄዳል። ገባችሁ? ስለዚህ ኬኳ ምንድን ነው የምትጠብቁት? ጤነኛ ልጅ ነው የምትጠብቁት? ከዚህ በኋላ እመም ምክንያቱ ይቺ ልጅ ይቺ ሴትዮ ቢራ እየጠጣች አረቄ ቁንድፍቲ እየጠጣች ውስኪ እየጠጣች ከዛ ለሊት ለሊት ጡት አጠባለሁ የምትል ከሆነ ፊኒሽት ፊኒሽት። አሁን ስማ፣ እኛ ኮ ዩቱባችን ተዘግቶ እኮ ቲክቶክ ላይ አለመንም ዩቱባችን ሲዘጋ እግራችንን ሰቅለን ሄዶን ነው። ይቺ አህያ አንድ ነገር ልንገራችሁ፣ ልታብድ ትንሽ ነው የቀራት። አይ ዶን ኖ ዋት ጎይንግ ዊድ ዩቱብ። ትላንትና እኮ አምሽታ ማታ እኮ ሴትዮ ስለ ማርያም አንድ አበባ እያለችን ነው ያምሸችው። አንድ አበባ ታብታባሉ። የቤታዮ በጎች የሉም እንደዚህ ስቲ ጥርባት ቤታዩ እና ታብታባ አስደርጋ እንትን ትበልልን ጌዜ ሄዳችሁ የቤታዩ በጎች ኑ እንጂ አክስታችሁንም ታፕ ታፕ አድርጉላት። እሷ የምትሰራውን ስራ ብትሰሙ እኮ በዚች ምድር ላይ አትቀመጡም። ኒሃው ሊያ የምትባል ፊንገር ሾ ማለት ነው። እች ከረጢት ያ አምስት ሳንቲም የለሽም ሾ ነው እኳ አልኩሽ። እኛ ኮ ሌሎች መኪናሽ እንዴት አድርገሽ እንደተቀበልሽ እናቃለን። ታስረክቢያለሽ አሁን ከአንድ አመት በኋላ ያ የብድር መኪና እየነዳችሁ ቂጣችሁን አትስቀዱብን እካኮች ይልቁን ነገ ይሄንን ህዝብ ላይ ወድቃችሁ ስለ ማርያም እርዱን። ይሄ ነው የሚያስጠላው። ያገኛችኋትን ገንዘብ በሙሉ በቁንድፍቲ። እያንዳንድሽ ታሪክሽ ቢገላበጥ ልንገራችሁ፣ አይደለም ቤት መግዛት እስስ ኔክስ፣ የህይወት መጨረሻ አይደለም ቤት መግዛት። ብር አስቀምጡ እናንተ ቁንድፍቲ አንብስብሶች። ለምናችሁ አምጥታችሁ መቶ ሺ እና ሁለት መቶ ሺ ብር ነው የምታወጡት ውስኪ ለማውረድ እካካ በተለይ ሴቶቹ ጉዳችሁ እዚህ እየተዝረከረከ እኮ ነው የምንሰማው። እኮ ነገ ግን ትወልጃለሽ። ነገ ይ ሶሻል ሚዲያ ሲዘጋ ምን አባታችሁ ልታረጉ ነው? ልክ ይሄንን ዘግተው የት ነው የሚሄዱት? ፊንገርሽን አይታችኋታል አደለ? እጄን በብሉ ኪዳን ምንድነው በምንድነው፣ ይቅርት በለ በብሉ ኪዳን አልኩኝ። ጌታ ሆይ በብሉ ሌብል ነው ነው ምናምን። ብሉ ሌብል እኔ ጂጂ ብሉ ሌብል ጠጥቼ አላውቅም በገዛ ገንዘቤ፣ አንዳንድ ጊዜ እግዚአብሔር ምስክሬ ነው። ውጭ መኖር ራሱ እውቀት ነው። ይህ እዚህ ጋር የምታየው ሾ የሚደረግበት ምናምን ነገር በሙሉ ምን አለሽ አንቺ? ለዚያውም እዛ ታዳጊ ሀገር ኢንሹራንስ የለሽ፣ የተቀመጠ ብር የለሽ፣ የተቀመጠ ወርቅ የለሽ፣ የተቀመጠ ሾ ቀሚስ ሁማኒሄሩ ራሱ ስንት ነው ሁማንሄር ስንት ነው ሁማንሄር ጋይስ መቶ ሺ ነው ዘጠና ሺ እኔ ግደይም አለብስም ግደይ ለምን እዛ ጥንቅር ብሎ አይቀርም አለብሰት እኔ በጣም በጣም በጣም ብር ከሌለኝ አለብሳት ብሉ ሌብል አይባለም። ስንት ብር ነው? ስንትኔ ቁጥር ስንትኔ ቁጥር ስንት ዜሮ ነው ያለው? ሶስት ዜሮ ስድስት ዜሮ መቶ አስር ሺ መቶ አስር ሺ ዩ ሲ ነገ ቆይ፣ እግዚአብሔር አያምጣውና እኔ ልንገርሽ፣ አንቺ ደደብ የደደብ ልጅ፣ የደደብ ልጅ ስለሆንሽ ነው ደደብ ሆነሽ፣ ነገ ኩላሊትሽ ፈረሰ፣ ኩላሊት ያስፈልግሻል ብትባይ እና ወደ እስታንቡል ወይ ወደ ቱርክ፣ ወደ ታይላንድ ብትሄጅ ዲዩ ኖ ሃው ማች ዩ ለአንድ ኩላሊት። ዩ ጋዴም ኢድየት ሆንሽ ልጅ። ነገ ልጅሽ ኩላሊት ያስፈልጋታል ብትባይ፣ ያ ስንት ብር ኒድ መኒ አንቺ ግማታም፣ አንቺ ትላንትና የምትሳደቢውን እንትን ልንገርሽ፣ በሚሊዮን ኤሮ አውጥታ ባንኳን ነቅነቅ የምታደርግ ጀግና ልጅ አለቻችሁ። አንቺ በስባሳ የእግሬን እጣቢ ማትወኝ እከክ ነሽ እከክ፣ እናትሽ ድንጋይ ተብላ። የኔን እግሬን እጣቢ እኮ አልኩሽ። በረሩ ማጥፊያ እንኳን ስፕሬ መግዛት ማትቺ በረሮ፣ ስንት አይነት በሽታ ሊያመጣ እንደሚችል ታውቂያለሽ? ቆሻሻ፣ ስንት አይነት በሽታ ሊያመጣ ባክቴሪያ፣ ቫይረስ፣ ጉንፋን፣ በየቀሩ ፊፊፊፊት ያለሽ ምን ሊያመጣ ይችላል? እሱ ምን አይነት በሽታ ሊያመጣ ይችላል? አንቺ አወዳደቅሽ! አሁን አንቺ የምታስተምሪው ምንድን ነው ታውቂያለሽ? እንዳንቺ አይነት የፈላባቸው እና የበሰበሰ ትውልድን መፍጠር ነው የምትፈልጊው። በብዛት በብዛት በሁማኔር ለምነሽ ሁማኔር አትግ እኔም ሁማኔር እኔ ልንገርሻል፣ በፀጉሬ ቆንጆ ይወጣሉ። አትሊስት እኔ ኪሴ ውስጥ እንደው አስተማማኝ እንደው ሌላው ቢቀር ሌላው ቢቀር እኳ ሌላው ቢቀር አንድ ሚሊዮን ብር መቀመጥ አለበት። እንዲሁ መቀመጥ ነገ መሆነውን አላቅ፣ ነገ ምን እንደሚፈጠር አታቂ። እከክ ወሬ ብቻ ይኸው፣ እግዚአብሔር ምስክሬ ነው። ፊንገር ሾ አምስት ሳንቲም እኮ እንደሌላት እኮ ምታቁት እንደሌላት የምታቁት ከአሁኑ በቃ እንትን የሆነችው ምንድን የሚባለው ሆ ድንግጥ በቃ የአንቺ ህይወት ዩቱብ ነው ስንልሽ እግዚአብሔር ምስክሬ ነው። ከዩቱብ ውጭ አንቺ ህይወት የለሽ። ይህንን ይሄንን ሀንድረድ ፐርሰንት አድርገን ነው የምንነግርሽ። ሀንድረድፐርሰንት ዩቱብ ተዘጋ ማለት ያንቺ ህይወት ተጠረቀም ማለት ነው። አንድ ነገር እንንገርሽ፣ ቤታዬ ዩቱብ ቢዘጋባት፣ ተንደላቃ የምትማርበት ተንደላቃ የምትኖርበት በሚሊየን ብር ወጥቶ ነው እዛ ሀገር ሄዳችሁ። እያንዳንዱ እዚህ አውሮፓና አሜሪካን የምታየው መስዋዕት የተከፈለበት ልጅ ነው። እከክ ያንቺንያንቺና ያንቺ እኔ አሁን በአንቺ የተነሳ ስለ ብዙ ስለ ሌሎቹ ታሪክ እራሱ ስሰማ በጣም ነው ማፍሮ። እነሱስ ልጆች ናቸው። ገባሽ? ተሯሩጠው ሰርተው መብላት ይችላሉ። አንቺ ግን አንቺ ግን አንቺ ቆረቆ እንደ አሮጌት የጦለክሽና የወከክሽ አሮጌት ዋጋ የሌለሽ ሰው እንዴት ብሩን በሆዱ ይጨርሳል? ሰው እንዴት ብሩን በወንድና፣ ከአንቺ የበለጠ ለወንድ የሚከፍል አለ እንዴ? ሁለት ወንድ እኮ ነው የሚጫወትባት። አንድ አለ ዲጄና ወንድ አቅራቢ፣ ሴት አቅራቢ አለ። እዛ ኢትዮጵያ ውስጥ ሴት የሚያቀርብ ወንድ የሚያቀርብ ከእሷ ጋር ሆኖ ቤት የሚሸጥ የማያደርገው ነገር የለም። አንድ እሷ አለ፣ ሁለት የልጇ አባት ጎረምሳ አለ ሲፈልግ የሚደበድባት ሲፈልግ ሽሮ እናትሽ ትበዳ ሽሮ ለምን በላሽ እኮ የሚላት እኮ። አህያ እኮ ናት። ሽሮ ለምን በላሽ፣ ያ ሽሮ ለምን በላሽ የሚል ገባሽ? እንኳን እዚ እንኳን አንቺ እዚ እዛ አይደለም እዚህም ራሱ እንትን ማለት አትችል። አንተ አሁን አራህ አንተ ናውጥ ናጣ አንተ ምን ይመስላል ከየት የመጣ እውነቱን ጉምብምቢ ኩምብምቢ ገባሽ። አሁን አንቺም ሰው ሆነሽ እኔ አሜሪካን ያሉትን አንቺን ጭንቅላትሽ እንኳን አንቺ ቀርቶ አላሙዲን ዲን ራሱ ለክብሯ ሲባል ሰው ከፍሎልኝ እኔ አልታጠብ። አይገርምሽም? በውስኪ ነው እንዲህ እኔ እጅ መታጠብ? በውስኪ ክብር ነው እንዲህ እጅ መታጠብ? በውስኪ እኔ። ደግሞ እሱ ነው የገረመኝ፣ ደግሞ በጣም የገረመኝ እኛ የምናውቀው ውስኪ ተከፍቶ በክዳኑ ይደረግና ሁሉም እንደ ቡና እንደዚህ መቅመስ ምናምን ነገር የሚያደርጉት ነገር አለ። እኔ እሱ ውስጥም የለውበትም፣ ሲጀመር፣ እንደዚህ አይነት ክብር በአልኮል ክብር ነው ያላቅም። እኔ አልኮልን የምጠጣው ያ ወይ ኢንጆይ ላደረግበት ነው ወይ ላዝንበት ነው።

የኔ ቢጤ አንድ የሆነ ከብት ይዘሻላሉ። እሱ ደግሞ ወዶሽ ወደዛ ወደዛ የሚል ከቱቱ ጋራ ች ክሮ ማግነ የቡርኪና ፋሶ በረኛ የመሰለች እንደው ግን እውነትም ወንድ ብለሻታል። ቤታዩ እግዚአብሔር ይስጥሽ። አንተ ቱቱ ወይ ቱቱ ወይ ቱቱ የሶስተኛ ክፍል የሰው ልጅ አመጣጥ ብሎ ከዝንጀሮ ይጀምራል ከዛ መካከለኛው ላይ ጦጣ፣ ነበር ዝንጀሮ። ከዝንጀሮ ደግሞ ቀና ትዝ ይላችኋል፣ እንዲ ሆነ የሶስተኛ ክፍል የሳይንስ መጽሐፍ ላይ የነበረ ጋይስ እሱ ነገር አለ። ሶስተኛ ክፍል የሳይንስ መጽሐፋችሁ ላይ የሰው ልጅ አመጣጥ ብሎ አይዶን ፎርጌት ዚስ ቢልድ ጋይስ፣ እሱ ቢልደረት ትዝ ይላችኋል። እንዲ ቱቱማ የሶስተኛ ክፍል የሳይንስ መጽሐፍ ላይ ያለውን ሰውያ አደለን የሰው ልጅ አመጣጥ የሚመስለውን አደለ የምትመስል ፊልተር ስወጣ ሲሉ ሰምተሻል? እኛ ስንል ሰምተሽ ካለ ፊልተር ስወጣ ብለሽ። አንተ ቱቱ እረፍ፣ አንተ ቁም፣ ላቁም። አንቺማ የሆነ ምትወስ ተከታታይ የሆነ ነገርማ ይኖራል እንጂ ጓደኛሽ እንኳን ሲሸሽ፣ አቶ ቱቱ ማለት ነው፣ ወንዱ ቱቱ ሲሸሽ። አሁን ያንን ልብስ ለብሰሽ ደግሞ የሜዳ አህያ ዜብራ መስለሽልን። ትደንሻለሽ አሁን በአንቺ ቤት መደነሱ ነው? አፈር ቢዝም ብለሽ ከበሮ ይዘሽ አብዚ ቁልጭ ብቲ፣ ይሄዳል፣ አብሮሽ ይሄዳል። ደግሞ የዘመዶች ነው፣ ልትኮሪበት ይገባሻል። ያ ልብስን ለብሰሽ እላዩ ላይ ከበሮ ይዘሽ አታጎሴ ቆንጆን ሻሽን ቀመሙ። በቃ ፓስት አታጎሴ ቆንጆን ሻሽን ቀመሙ ብቲ አለቅ ከናዘላለልሽ የዘሬን አንዘር ዝረኝ እኮ ነው። ምን አባሽ ልታረጊ ነው? ወደ ጎንደሬ እና ወደ አዲስ አበባ ጋር የመጣሽው ምን አባሽ፣ ምን አባሽ ልታረጊ? አንቺ ላይ የሚያምረው አታጎሴ ቆንጆን ሻሼ ቀመሙኝ ብለሽ ቆንጆውን ዩቱቤን ቀሙኝ ብለሽ እድሜ ለቤታዮ እያልሽ ማልቀስ ነው ያለብሽ። አለቀ ደቀቀ፣ በቃ ተቀማሽ። ማረግሽን እግዚአብሔር ገፈፈው። ተመስገን ጌታዬ፣ ተመስገን፣ ተመስገን፣ ተመስገን። አስገፈፍንሽ። ያ ጸሎታችን። በገዛ ጓደኛ ሰው በጓደኛው ሲወድቅ ተጠልፎ ጄኔራሎች የሚወርቁት በጄኔራሎች አይደለ? አንገተሽን አስገነበሰችሽ። ምን አባሽ በጎንደሬ፣ ምን አባሽ የታባሽ በጎንደሬ። ትግሬ ነኝ ብለሻል። ዘመዶችሽ ጋር ተቀላቀይ። ጨርሰናል እኛ ጎንደሬዎች። የታባሽ እኛ ጎንደሬዎች በቤታየሁ ጎንደሬ ነን ወደፊት ወደፊት እኔ በክርስትና እናቴ በቤታዮ በጓደኛዬ ዞላ ጎንደሬ ነኝ። ጎንደሬ ዘራፍ ዘራፍ ዘራፍ ኔ ጎንደሬዋ፣ ግፋ ቢል ደግሞ አሁን ደግሞ ቆይ ትንሽ ቀን ጠብቂ፣ ጎጃሜ ሆኝ ታገኘኛለሽ። አበራባሽ አሁን በቃ መጨረሻ ይሄ ነው። ተዘጋ ብቻ ነው እንዴ? ተንቆረቆረ አለቀ፣ ጨረሰ፣ አለቀ። በቃ ረሃብ እየተሰማት እኮ ትላንትና ቁጭ ብላ ከእብድ ጋር ቁጭ ብላ መጫወት ጀመረች አንድ አበባ ያቺ ደግሞ እብዷ እንዴት ትላለች አንቺ ትላታለችው ያቺ ደግሞ አውቃ እኮ ነው ያቺ በጣም ሀይለኛ እኮ መድሀኒቷን እኮ ካልዋጠች እኮ ተመልሳ እኮ ወደ ቦታ እኮ ነው የምትሄደው ስሚ የፈለገ ይበሉኛ እኔ ፈራችኋለሁ እንዴት ትላለች እነ ማንን መንካት እንደፈለገች እንግዲህ ታውቃላችሁ ፈርታ ነው እንጂ ያቺም እኮ አገዛ ለመሳደብ ፈልጋለች ግን የቤታየው በጎች ስለሚዘፍኑባት ስለሚዘምቱባት ፈርታ ሊያየ ትላታለች። ወይ ልጆቼን እኮ እየሰደ ማንም እኮ ይሰደባት የለም። አየሻል ከንቺ ጋር ስለተጫወትኩኝ ልጆቼን እየሰደባ። አረ ይሰደባትም የለም። መድኃኒቷን ረስታለች፣ አልዋጠች አልጻፉላትም መሰለኝ። አሁንማ የአያ ነው የሚወጓት። ትላንትና የዛሬ ሁለት ዓመት የውሻ ትወቅት አለች። አሁን የአህያ ነው የሚከቱባት እና ይችኛዋ ስትለፈልፍ እዚህ ጋር ያችኛዋ እንዴት ትላለች? ወይኔ ቱቤ፣ ወይኔ የገባሁት ዕቁብ፣ ወይኔ ቤታየሁ። አሁን ቤታዩን እንዴት አድርጌ ነው በቃ ምናገራት? እንዳትናገር ግራ ገባት። ንግግርም የሚያምረው እኮ ሞቅ ያለ ዶላር ላይ ቁጭ ስትይ እኮ ነው። ደሀ ቢናገር ምኑ ያምራል ለካ አንቺ እናንተ ለካ ገንዘብ ያለው ይናገር። ከንግግር እንኳን አልኳችሁ እኮ እግዚአብሔር ምስክር እኮ ነው። ለካ ባንክሽ ውስጥ የሆነ ነገር ሲኖር ስትናገር የራሱ ክብረ መጎሱ ያ ክብሩ በሙሉ ሞቅ ሞቅ ይላል። ዶላሩ ከኋላ ዘለል ዘለል ሲል አሁን ዶላር እንደሌለ የኢትዮጵያ ብር እንደሌለ መኪናውም እንደሚመለስ ስታስቡት የሰው ኮንዶሚኒየም ቤት የስጦታ ኮንዶሚኒየም ቤት ነው ለባለቤቱ ሲመለስ፣ ስታስቡት እጃችን ላይ ወደቀች አልወደቀች፣ የዛኔ የልጇን አባት በሙሉ ልናናገረው እንችላለን። መቶ ዶላር ልከን ቱቱንም ራሱ መቶ ዶላር አይደለም በአስር ዶላር ልከን ቱቱ ያ ሚስጥር ትልካለህ ወይስ አትልክም ማለት እንችላለን። ቱቱ በሆዷ ሳይሆን እኔ እርግጠኛ ነኝ ወይ ያስላሰቻት ነው ወይ የላሰቻት ነው እንጂ የተፋቀሩት አሁን ቱቱ ስትበላይ ተናናቅ። ቱቱ እኮ በሆዷ ነው የምትገዛው እንዳንል አጥንት በሙሉ ስትከለክላት እጇን በሙሉ ክፍ ክፍ እያደረገች ስታላት ምናየ። አይ ልብስ ገዝታላት ነው እንዳንል በህይወታችን አንዴ ያየነው አሁን አሁን አንድ ልብስ ጥላላት አለች፣ ከቱርክ የመጣ ፎርጅድ። ታዲያ ቱቱ በምንድን ነው ከዚህ ሴትዮ ጋር የተጠጋቸው ስንል ዝም መብላቸው። የቱቱን አፍ እዩት፣ እዩት፣ ጥርሷንና አፏን እዩት። እንዲያው ዲቦራ ላይ ያየነው ቪዲዮ ያ ከቱቱ የተላከ ነው። ቱቱ እንዲህ ብላ አንጋ አንጋጥጣ እስከናንገቷ አቀርታለች። የለመደችው ነገር አለ። የሊያ ንቂጥ ስታይ መላስኒው መጋጥ ለምዳለች። በቃ ቱቱ ፍየል ናት አልናችሁ። ፍየል ነው ቱቱ፣ ፍየል ነው የሊያ ፍየል ነው። ጎንበስ እያለ ነው የሚል ሰው ዛሬ ተነስቶብኛል። አሀ ለካ እነዚህ ሰዎች ተላምደው ነው። እኛ ወንድ አንፈልግም፣ እኛ ወንድ አንፈልግም። ኦኬ ፊንገር ሾስ ወንድ አይፈልግ አሳይቶናል፣ በእጁ እየጎረጎረ ያኛው ምን ሆኖ ነው ወንድ የማይፈልገው ስንል፣ ለካ ወንድ ነው። ይሄንን የሚያረጋገጠው እንግዲህ የቤታዩ ሚኒስቴር አይ፣ የእውነቴን ነው። ቱቱን ዝም ብላችሁ ይዋት፣ ዝም ብላችሁ ስታት፣ እራሳቸውን ነው የምትመስለው። እራሳቸውን የሚልሱትን የሚግጡትን ወንዶች ነው የምትመስለው። አፎን ክርፍፍ አድርጋ፣ ጥርሷ ወደፊት ወጥቶ አበላለች። በቃ አሃ፣ እንግዲህ በሆዷ ተያዘች አንል የምትበላ ቢሆን ኖሮ እንደ ጡቷም ፊቷም ሞላይል ነበረ። ገንዘብ አላት እንዳንል፣ ሽሮ ገዞኝ፣ በርበሬ ባልትና ጀምሬ ያለው ትላለች። በዚህ በኩል ደግሞ እየጠቆመች ታስገድላለች፣ ታሳስራለች የሚባል ነገር ጭምጭምታ ሰምተናል። ከሰዎቹ ጋር ነው አሉ የምትሰራው። ግን ያው የቀበሌ አቃጣሪ ናት። አምስት ለአንድ የሚባሉ ጤነኛ ቦታ አይደለችም። ከሰው የሚቆጥራት የለም። ሌባ እናንትን ነው የምታሲዘዋሉ። ዝም ብሎ የለም ዝም ብሎ ጤነኛ ናት እንዳንል፣ ምንም ነገር የለም። ታዲያ ይህች የምን ለምዳ ነው ስንል እሙሙ መጋጥ የማንን ሲባል የፊንገር ሾ። ምክንያቱም ፊንገር ሾ እጇ ደክሟል። ትላንትና ስታሳይ እጇን ወደ ላይ አርጋ ስታሳይ እጇ ድክም ብሎ ቀጥኗል። ስራ በዛበት እና በእጅ ደግሞ አልጠቀማትም። ስለዚህ በጥርስ አስጀምራለች አሉ። አሁን ጥርሱ አልቋላ የእሷ የፊንገር ሾ እታች ያለው ጥርሱ በሙሉ ረግፎ ድዱ ነው ያለው እና ድድ ድዱን ደግሞ የሚባለው ያው እንደምታውቁት በቱቱ ጥርስ ነው የቱቱ ጥርስ ገብቶ ድድድዱን ካላለው በስተቀረ የፊንገርሾ ነገር አክትሟል። አሁን ፊንገርሾ ከቻላችሁ ስለት ይዛችሁ በስለት መሞረድ አለባችሁ እንጂ ደካክሟል አሉ ቅደክሟል። ተደብድቦ ስታንቡል ተደበደበ፣ ኦማን ተደበደበ፣ እዛ ተደበደበ። አበስገበርኩ ጌ ማስደብደብ ነው ስሩ። አሁን ደግሞ ይኸው የእኛ ዘመዶች አሉ እሱ የሚደበድቡታል አሉ እነሱ ምን አድርግ እሱ በጣም ሀገር ወዳድ ነው ይላል አሉ ጥሬ ስጋ እያመጣ በሙሉ ከቡራዩ እያሳረደ እያመጣሉ። ታቦ እንጂ እሱን ይላሉ። እኛ ምን አረግን? ወንጀለኛ ይባላሉ። ብቸኛ ነው። እናት አንድ ብቸኛ፣ አገር ወዶ መርጦ ነው እዚህ የመጣው። የጊዜ ጉዳይ ነው። ችግር የለው፣ ዛሬ ችግር የለው። እንገናኛለን። ከዛ ቱቱ አሉ ቱቱ በጥርሱ ይደበደባል አሉ። እና የቱቱ የስራ ዘርፍ ፊንገር ሾ ቤት ውስጥ አውቀናል። ግን አሁን ችግሩ ምንድነው? ቱቱም እየሸሸነው አሉ። ምክንያቱም አላዋጣም። አሁን የሚሄደው ማነው? ነው ፊንገር ሾ ሲያምረው ሲያምረው አሉ መኪናውን ይዘዋሉ ይሄ የተከራየ ለአንድ ዓመት የወሰደው ወሰደ። ካልከፈለ አሁን የሁለት ወር አልከፈለም ይቀማል። በሶስተኛው ቤት ያይንን አድርሱላት ለጊዜው ወደ እንጂ ይቀማል። እሳቸው ለማስታወቂያ ነው የሚነዳው ኮንትራት ነው ለአንድ ዓመት እየከፈለ ለዛ ነው። እና ቱቱም መጨረሻው ሽፎን እያለ በቱቱ ነው አሉ የሚዞረው እንጂ ሰ ሰው ያቅም ይሄኛ ኮ በጣም ነው የሚፈራው አሉ። ቱቱ ግን ይነጋገርና አሉ በርበሬና ስንዴ ገሾ ምናምን ሲያደርስ እኔ ኮ የሊያ ጓደኛ ነ ሲላሉ፣ እኛ ምንቸገረ ከቀረጸች ቲምጣ ይላል። አንቺ ጓደኛ የለሽ ከሰዋት ቀድሚ ምንም የለሽ ሲባል አሉ ትሄድና አሉ ፊንገር ሾ፣ ይሄ ጓደኞቼ እያለች አሉ የሹፎን እንትን በነጻ ተስተዋውቃለች ወዷንተ ሞላን ትሞላለች ሽፎኗን፣ ታስተዋውቃለች በነጻ ሊያባላለሁ። ምክንያቱም ባለፈው ለእስጢፋኖስ ስትናገር ሰምታችኋል። እስጢፎ እስኪ አንድ ጊዜ ማስታወቂያ አድቨርታይዝ አሰራኝ ስትለው እስጢፎ ምን እንዳለ ሰምታችኋል። ሊያ ማስታወቂያ እኮ የሚሰሩት ልጆች እኮ አስራ ስድስት ዓመት እንኳን አልሞላቸውም። እንዳንቺ ያለውን ቆረቆ እንዳረጉት እንኳን ለማስታወቂያ አይደለም ለጎማ መስሪያ የማያስፈልገንም። አንቺን ምናምን የምንፈልግሽ ምናልባት ቆሻሻ የተጠራቀመበት ቦታ ላይ አብራችሁ ጠቅልላችሁ ውሰዷት ለሚል ማስታወቂያ እንጠራሻለን አላት አሉ። እስቲ ኮኖ እግዚአብሔር ምስክሬ ነው። እስቲ እንደዛ አላት አሉ አላት። ይኸው አሁን ማስታወቂያ ሰራው ለማለት የት እንደምትሄድ ታውቃላችሁ? ትክክለኛ ኢንፎርሜሽን ነው። የቡራዩ ጂጂ ሰው በእሱ ዋነው የምትተማመነው በግ እያሳረደ የት አባቱ ከኛ ሰፈር ነው ከቡራዩ ነው የሚወስደው። አረ እኔ በደንብ ደርሼበታለሁ ቡራዩ እንዳለ እዛ ስጋ የሚሸጠው በሙሉ ዘመዶቼ እንደሆኑ ባወቅሽ እስከ እንትኑ ድረስ አረ እኔ ሰምቻለሁ፣ እባክሽን ተይ። እሱ ደግሞ እኮ አሉ ዝም ብለው ነው የሚጫወቱበት። አንድ ቀን እንኳን አላቀመሰችው እሷ የቱቱን ምላስና ጥርስ ለምዳ፣ መቼ የሰው ያስፈልጋታል? አያስፈልጋትም እኮ አያስፈልጋትም። እሷ የለመደችው ቱቱ ስትግጥላት ብቻ ነው መጋዜ የለመደች ሴትዮ የሰው የማይሆንላት